እንግዲህ ከሰሞኑ ብዙዎች አጭር ቪዲዮ በማጫወት ብዙ ሰዓቶችን በማግኘት ዩትዩብ ላይ ሞኒታይዝ ለመሆን እየሞከሩ ነው። ይህንን በተመለከተ ዩትዩብ አዲስ ነገር አውጥቷል። እጅግ በጣም ከባድ ነገር እንደሆነ ነው የተገለጸው። ስለዚህ አጭር ቪዲዮዎችን በላይቭ እየለቀቁ ሰዓት ለመሰብሰብ መሞከር ቻናልን እስከ መጨረሻ ድረስ ሊያዘጋ የሚችል ነገር ስለሆነ በጊዜ ማቆም ያስፈልጋል ማለት ነው። ትላልቅ ቻናሎች ላይ ገብተን ለመከታተል ሞክረን ነበረ። ይህንን በተመለከተ ከዩቲዩብ ጋር ተጻጽፈው ማለት ነው የተሰጣቸው ምላሽ እስከ መጨረሻው ድረስ ቻናሉ እንደማይመለስ እንደሆነ ነው። ስለዚህ አጫጭር ቪዲዮዎችን በላይቭ ስትሪም፣ ስክሪን ካስት በማድረግ እነ ሞቢዘን ተመለከተ ነገር በመጠቀም ላይቭ ማስተላለፍ ከፍተኛ ሰብስክራይበር ሰዓት ማግኘት ተገቢ እንዳልሆነ እና ከተያዛችሁ ግን ዩቲዩባችሁ እስከ መጨረሻው ድረስ እንደ የማይከፈት ግልጽ ተደርጓል። ስለዚህ ጥንቃቄ ማድረግ ይኖርብናል። ሌላ ዋት ዛ ዩቲዩብ ፓርትነር ፕሮግራም ዋይፒፒ የሚባለው ወይም ደግሞ ዩቲዩብ ፓርትነር ፕሮግራም የሚባለው ነገር ምንድን ነው ሲባል፣ እንግዲህ ይህ ማለት ዩቲዩብ ላይ አድ፣ ቻናል ሜምበርሺፕ ምናምን የመሳሰሉትን ነገር የሚያካትት ነው። ስለዚህ ቻናላችን ብቁ ሲሆን ሜምበርሺፕ በመሆን ወይም ደግሞ የእኛ ዩቲዩብ ቻናል አባል በመሆን ሰዎች ለእኛ የሚሰጡን ገንዘብ ማለት ነው። ያ እንግዲህ እንዲከፈለን ገንዘብ እንድናገኝበት ያደርጋል። ሌላው ሱፐር ቻት፣ ሱፐር ታንክስ፣ ሱፐር ስቲከር የሚባሉ አሉ። እነዚህም እኛን ስራችንን ከወደዱ ሰዎች ወይም ደግሞ ቪዲዮ ለቀን ያንን መረጃ ከተጠቀሙበት ሰዎች የምናገኛቸው ስጦታዎች ናቸው። ሌላው እንግዲህ አንድ ሺህ ሰብስክራይበርና አራት ሺህ ሰዓት አለን ማለት ለሞኒታይዝ በቂ ነው ወይ የሚል ጥያቄ አለ። አንድ ሺህ ሰብስክራይበርና አራት ሺህ ሰዓት ማግኘት ብቻውን ዩትዩብ ሞኔታይዜሽን ውስጥ እንድንገባ በቂ ነው ወይ የሚል ጥያቄ አለ። ይህ ነገር እንግዲህ አጭርና ግልጽ የሆነ መልስ አለው ማለት ነው። ዩትዩብ ሞኔታይዜሽን ፖሊሲስ የምንላቸው ነገሮች አሉ። ሶ እነሱን ካላሟላን አንድ ሺህ ሰብስክራይበርና አራት ሺህ ሰዓት ቢኖረንም ወይም ደግሞ አምስት መቶ ሰብስክራይበርና ሶስት ሺህ ሰዓት ቢኖረንም ዩትዩብ ሞኔታይዝድ መሆን አንችልም ማለት ነው። ለምሳሌ ያ ምንድን ነው የምንሰራቸው ቪዲዮዎች ምን መሆን አለባቸው? ኮሚኒቲ ጋይድላይንስ ስትራይክ ሊኖርባቸው አይገባም። ያ ማለት ግን ኮፒራይት ስትራይክ ማለት አይደለም። ኮፒራይት ስትራይክ ቢኖረውም ችግር የለም፣ ሞኒታይዝ መሆን እንችላለን። ባይሆን ሶስት ኮፒራይት ስትራይክ ከተላከብን ዩቲዩብ ቻናላችን እስከ መጨረሻው ጊዜ እንደሚዘጋ ግልጽ ነው። ነገር ግን አንድ ኮፒራይት ስትራይክ ወይም ደግሞ ሁለት ኮፒራይት ስትራይክ እያለበት ቻናላችን አንድ ሺህ ሰብስክራይበርና አራት ሺህ ሰዓት ቢሞላ ሞኒታይዝ መሆን እንደምንችል ማወቅ አለብን። ነገር ግን ኮሚኒቲ ጋይድላይንስ ስትራይክ የሚባል አለ። ይሄ ካለብን ግን ዩቲዩብ ቻናላችን ሞኒታይዝ መሆን አይችልም። ይሄንን ማወቅ ያስፈልጋል። ስለዚህ የዩቲዩብን ኮሚኒቲ ጋይድላይን ጠብቀን ፖሊሲዎችን ጠብቀን መስራት ይኖርብናል። ሌላው እንግዲህ ቱ ስቴፕ ቬሪፊኬሽን መብራት ይኖርበታል። ቱ ስቴፕ ቬሪፊኬሽን ግዴታ ቻናላችሁ ላይ መብራት አለበት ማለት ነው። ቱ ስቴፕ ቬሪፊኬሽን ለማብራት ምናልባት ያለበራችሁ ሰዎች ካላችሁ፣ ወደ ስልካችሁ ሴቲንግ ታመራላችሁ። ከዛ በኋላ ወረድ ስትሉ ጎግል የሚላለ ጎግልን ስትከፍቱ የተለያዩ ኢንፎርሜሽኖች ይኖራሉ እንደ ሴኪሪቲ ምናምን የመሳሰሉ እዛ ውስጥ ገብታችሁ ቱ ስቴፕ ቬሪፊኬሽን የሚል ወረድ ብሎ ታገኛላችሁ። ያንን ቬሪፋይ ማድረግ ይጠበቅባችኋል ማለት ነው። ይህንን ስንመለከት ኢትዮጵያ ውስጥ ያላችሁ ሰዎች እንግዲህ ጎግል በአሁን ሰዓት ወደ ስልካችሁ ሜሴጅ መላክ ስላቆመ ጎግል አውተንቲኬተር የሚል ተጠቅማችሁ ነው ያንን ማስተካከል የምትችሉት። ውጭ ሀገር ያላችሁ ሰዎች ግን ስልካችሁን በመጠቀም ቱ ስቴፕ ቬሪፊኬሽንን ማስተካከል ትችላላችሁ ማለት ነው። ሌላው አድቫንስድ ፊቸርስ የሚባሉ አሉ። አድቫንስድ ፊቸርስ የምንላቸው ለምሳሌ ፊቸር ኢሊጂቢሊቲ ውስጥ እንገባለን። በመጀመሪያ ክሮም እንከፍታለን። ክሮም ውስጥ ገብተን ዩቱዩባችንን ምን ማድረግ እንችላለን፣ ሎጎን እንነካለን። ከዛ በኋላ ሴቲንግ የሚል ይመጣልናል። ሴቲንግን ስንነካ ኮንተንት ኤንድ ክሬቸር የሚላለ እሶ ያንን ነክተን ፊቸር ኢሊጂቢሊቲ የሚላለ ማለት ነው ሰ ፊቸር ኢሊጅቢሊቲ ውስጥ ስንገባ ሶስት ነገሮችን እናገኛለን። ያም ስታንዳርድ ፊቸርስና አድቫንስድ ፊቸርስ የሚሉ ሶስቱም ነገሮች ቲክ መደረግ አለባቸው። ጉግል በአረንጓዴ ራይት ምልክት ሊያደርግባቸው ይገባል። ነገር ግን ራይት ምልክት ከሌላቸው ሞኒታይዝድ መሆን አይቻልም። ይሄ መታወቅ አለበት ማለት ነው። መጨረሻ ላይ አድቫንስድ ፊቸር የሚል አለ። አድቫንስድ ፊቸር ስር ከሶስቱ ቻናል ሂስትሪ የሚላል ማለት ነው። ብዙውን ጊዜ አድቫንስድ ፊቸር ኤኒ ቲክ የራይት ምልክት በአረንጓዴ ላይበራበት ይችላል ማለት ነው። ይህም መፍትሄው ምንድን ነው? ረጅም የሆኑ ቪዲዮዎችን ከ15 ደቂቃ በላይ፣ በተደጋጋሚ ላይቭ መግባት፣ በተደጋጋሚ አጭር መፍትሄው ነው ማለት ነው። ስለዚህ ሶስቱም ከበሩ ዩትዩብ ሞኒታይዜሽን ሊስተካከልልን ይችላል ማለት ነው። ሌላው አድቫንስድ አድሰንስ አካውንት ፎር ዩ አካውንት ካልተከፈተ እንግዲህ ሞኔታይዜሽን የለም ማለት ነው። አድሰንስ አካውንት ሊኖረ ይገባል። ሌላው ኢሊጂቢሊቲ ትሬሾልድ የሚባላለ ያው ይሄ የታወቀ ነው። አንድ ሺህ ሰብስክራይበር እና አራት ሺህ ሰዓት በአመት ውስጥ በአስራ ሁለት ወር ውስጥ ማግኘት ይኖርብናል። እንግዲህ ሌላው ሁለተኛው አማራጭ ደግሞ አምስት መቶ ሰብስክራይበር ሶስት ሺህ ዘጠና ቀን ውስጥ ወይም በሶስት ወር ውስጥ ሶስት ቪዲዮዎችን ፐብሊክ የሆኑ ቪዲዮዎችን መልቀቅ ከቻልን ሌላው ሞኒታይዝድ የምንሆንበት መንገድ ነው በሶስት ሺህ ሰዓት ነገር ግን የተወሰኑ የተገደቡ ነገሮች ይኖራሉ እዚኛው ላይ አምስት መቶ ሰብስክራይበር ሶስት ሺህ ሰዓት የሚለው ላይ የተወሰኑ የተገደቡ ነገሮች ይኖራሉ ነገር ግን ሱፐር ስቲከር ሱፐር ቻት ሱፐር ታንክ የመሳሰሉ ነገሮች ተከፍተው እናገኛቸዋለን ማለት ነው ሌላው እንግዲህ ይህንን መስፈርት ካሟላን በኋላ how to apply to YPP የሚላለ ወደ uh, YPP ማለት እንግዲህ uh, YouTube ፓርትነር ፕሮግራም ወደ YouTube ፓርትነር የምነግራችሁ ነገር ፊቸር ኤሊጂቢሊቲ አድቫንስድ ፊቸር ኤሊጂቢሊቲ የሚለው ወይም ደግሞ አድቨርታይዚንግ ፍሬንድሊ ቪዲዮ የሚለው አለ። አድቨርታይዚንግ ፍሬንድሊ ቪዲዮ ተራው ቪዲዮ ምን መሆን አለበት? ማስታወቂያ የሚለቀቅበት አይነት መሆን አለበት። ያ ማለት ምንድን ነው? ኢናፕሮፕሬት ላንጉጅ ሊኖሩ አይገባም፣ ወይም ደግሞ ቪዲዮዎቹ ላይ ስድቦች ሊኖሩ አይገቡም። ቪዲዮዎቹ ላይ ሌላው ቫዮለንስ ወይም ደግሞ ረብሻ አይነት ነገሮችን የለበትም። ሾኪንግ ኮንተንት፣ አስደንጋጭ ነገር ሰዎች በአጋጣሚ ሲከፍቱት የሚያስደነግጥ ነገር፣ ሄትፉል ወይም ደግሞ የጥላቻ ንግግር ሪክሪኤሽናል ድረግ ኤን ድረግስ ሪሌትድ ኮንተንት የሚባላለ ወእፅ የመሳሰሉ መጠጦችን ወይም ደግሞ የሚጨሱ ሲጋሬት ምናምን እነ ማሪዋና ምናምን የመሳሰሉ ነገሮችን ቪዋቹ ላይ መኖር የለበትም። ኮንትሮቨርሽያል ኢሹ አጨቃጫቂ የሆኑ ርዕሶች ላይ መግባት የለባችሁም። ፋየር አርምስ ሌላው ደግሞ ድረግ ብያለው። እነዚህ እነዚህ ነገሮች ምን መሆን የለባቸውም ቪዲዮዎቹ ላይ ካሉ ሞኔታይዜሽን ላይ በራላችሁ ይችላል። እዛ ቪዲዮ ላይ ማለት ነው። ስፔሻሊ ያንን ቪዲዮ ብቻ ለይቶ ዩቲዩብ ዶላር ምልክቱን ቢጫ ያደርግባቸዋል። ሶ በዛን ጊዜ ሌላ ስቴፕ ይኖረዋል። ባይዘዌይ የሚከፈትበት ሌላ ስቴፕ ይኖረዋል። ሶ እነዚህ እነዚህ ነገሮችን ካስተካከልን ዩቲዩብ ሞኔታይዜሽን ይስተካከልልናል ማለት ነው። ሌላው ከአድሰንስ ጋር በተያያዘ እንግዲህ እነዚህን ነገሮች ካሟላን በኋላ የዩቲዩብ ሞኔታይዜሽን መሙላት የምንችልባቸው የጠቀስኳቸው አንድ ሺ ሰዓትና አራት ሺ አንድ ሺ ሰብስክራይበርና አራት ሺ ሰዓት እነዚህ በዓመት ውስጥ ነው ባይዘዌይ ባለፈውም አብረርቻለው ያለው። ባለፈው ላይቭ ላይ አንድ ሺ ሰብስክራይበርና አራት ሺ ሰዓት የሚለው በዓመቱ ውስጥ ማግኘት ያለብን ነው። ባይዘዌይ ስለ ሰዓት ባለፈውም ተናገር ያለው ሰዓትን በተመለከተ ዓመት ከሞላው ይነሳል የሚል ድፍን የሆነ አባባል እንዳትቀበሉ ብያለው። ያ አንድ የሚነሳው ሰዓት አመት የሞላው ለምሳሌ መቶ ሰዓት ከሆነ መቶ ሰዓት ብቻ ነው የሚነሳው። ለምሳሌ ባለፈው በምሳሌነት ሜይ አምስት ሀያ ሀያ አራት ላይ ሁለት መቶ ሰዓት ቢኖራችሁ ሜይ አምስት ሀያ ሀያ አምስት ላይ የሚነሳባችሁ ያ ሁለት መቶ ሰዓት በኋላ ነው ከሜይ አምስት በኋላ የምትሰሩት ሰዓት በሙሉ ቀኑን እየጠበቀ ቀስ በቀስ ይቀንሳል እንጂ ሁሉም ሰዓታችሁ በአንድ ጊዜ ይነሳል ማለት እንዳልሆነ ከግንዛቤ እንድታስገቡ ደጋግሜ እነግራችኋለሁ። አመት የሞላው ሰዓት ብቻ ነው እንጂ ካላችሁ ቶታል ሰዓት ላይ የሚነሳው ሙሉ ሰዓታችሁ በአንድ ጊዜ ይነሳል ማለት እንዳልሆነ፣ ቀስ በቀስ እየቀነሰ እንደሚሄድ ግንዛቤ ውስጥ አስገቡ ማለት ነው። ሞር ጥያቄ ካላችሁ ቴሌግራም ላይ ያለን ኢኮ ኤቨር ኦፊሻል ላይ እየመጣችሁ መጠየቅ ትችላላችሁ ማለት ነው። ሌላው አምስት መቶ ሰብስክራይበር ሶስት ፐብሊክ ቪዲዮ ፐብሊክ ቪዲዮዎችን ረጃጅም ቪዲዮ የፐብሊክ ቪዲዮዎችን በሶስት ወር ውስጥ የጫነ አምስት መቶ ሰብስክራይበር ያለው እና ሶስት ሺህ ሰዓት የደረሰ ሰው ሞኒታይዜሽኑ ይከፈትለታል ብያለው። ያ ማለት ሱፐር ታንክ፣ ሱፐር ቻት፣ ሱፐር ስቲከር የሚባሉ ነገሮች አሉ። ሰው ቪዲዮችሁ ላይ ይለቀቅላችኋል በዛ ሰው ጊፍት ከሰጣችሁ ልክ ቲክቶክ ላይ ጌመሮች ቲክቶክ ላይ ጊፍት እንደሚሰጣቸው ልክ እንደዛ አይነት ነው። በ3000 ሰዓት የሚከፈትላችሁ እንጂ ኖርማሊ ቪዲዮዎችሁን በማጫወት በቪው የምታገኙት ገንዘብ የለም፣ በ3000 ሰዓት ማለት ነው። ይሄንን ማወቅ ያስፈልጋል። የምትለቁት ቪዲዮ ገንዘብ እንዲሰራ ከፈለጋችሁ አራት ሺ ሰዓት ቶሎ ሞልታችሁ ሞኒታይዝ ማድረግ ተገቢ ነው። ሃው ቱ አፕላይ ቱ ዋይፒፒ የሚለው ጋር ስመለስ እንግዲህ ይሄንን ከላይ ዘረዘርኳቸው መስፈርቶች ከተሟሉ በኋላ ወደ ዩቲዩብ ስቱዲዮ አፕሊኬሽን ወይም ደግሞ ክሮም ውስጥ ገብታችሁ እርን የምትል ምልክት አለች። እሷን ትነካላችሁ ማለት ነው። እርንን ስትለኩ አፕላይ ናው የሚል ምልክት ይመጣል። እሷን ታበራላችሁ። ከዛ በኋላ ስቴፕ ዋን ምንድን ነው የሚሆነው? ሪቪው ቤዝ ተርምስ የሚል አለ። ያ ማለት ዝም ብላችሁ ክሊክ ነው የምታደርጉት። የዩቲዩብን ሕግ ተስማምቻለሁ የሚል ነው። ከዛ ከስር ስታርት የምትለው መንካት ነው። ሌላው ስቴፕ ቱ ላይ ሳይን አፕ ፎር አድሰንስ አካውንት የሚላለ አድሰንስ አካውንት ማለት እንግዲህ አጭርና ግልጽ በሆነ አማርኛ በእኛና በዩቲዩብ መካከል ያለ ገንዘባችን የሚያስተዳድር አካል ነው አድሰንስ የሚባለው። ዩቲዩብ ቀጥታ ወደ ባንክ አካውንታችን የሚሰጠን ገንዘብ የለም። መጀመሪያ ለአድሰንስ ወደ ተባለው ድርጅት የእኛን ገንዘብ ይልክለታል። ከዛ በኋላ አድሰንስ የሚባለው ድርጅት ወር በገባ ከ21 እስከ 26 ባለ ውስጥ የኛ ገንዘባችን ሰባ ዩሮ ወይም ደግሞ መቶ ዶላር ሲደርስ ወደ ባንክ አካውንታችን ይልካል ስለዚህ በዩቲዩብ እና በእኛ ባንክ አካውንት መካከል አንድ አካል አለ እሱም ስሙ አድሰንስ ይባላል ማለት ነው ስለዚህ ያን አድሰንስ አካውንት ግዴታ ነው በዚህ አጋጣሚ ግን አንድ አድሰንስ ያላችሁ ሰዎች ማአት ዩቲዩብ ቢኖራችሁም በሱ በመጠቀም ምን ማድረግ ትችላላችሁ ሁልጊዜም ቢሆን በሱ ገንዘባችሁ ማስላክ ትችላላችሁ ማለት ነው። ስለዚህ የተለያየ አድሰንስ ለተለያየ ዩቲዩብ አያስፈልግም። ጉግል የሚመክረውም በአንድ አንድ አድሰንስ አካውንት እንድተጠቀሙ ነው የሚያበረታታው። ይህንም ማወቅ ያስፈልጋል። ሌላው ሶስተኛው ስቴፕ ላይ እንግዲህ ሪቪው የሚባል አለ። ልክ ስቴፕ ዋን ና ስቴፕ ቱ ሞልታችሁ ስጨርሱ ዩቲዩብ ምን ላችኋል ኢንፕሮግረስ የምትል በሰማያዊ ነገር ወይም በአረንጓዴ ነገር ይጽፍላችኋል። ኢንፕሮግረስ ነው ማለት እንግዲህ ከላይ የዘረዘርናቸው ነገሮች አሉ ብያችኋለሁ። ዩቲዩብ ጋይድላይን ስትራይክ ካለ፣ ሪዩዝ ኮንተንቶች ካሉ፣ የተለያዩ ቪዲዮዎቻችን ላይ ያሉ ስህተቶች ካሉ፣ ጋይድላይን ስትራይኮች ብያለው፣ እነዚህ እነዚህ ነገሮች መኖራቸውን ለማጣራት የተወሰነ እስከ አንድ ወር ያክል ጊዜ ይፈጅበታል። ያ ማለት ግን አንድ ወር ሙሉ ይፈጃል ማለት አይደለም በ24 ሰዓት የሚላክለት ሰው አለ በ48 ሰዓት በተለያየ እስከ ወር ባለው ቀናት ውስጥ በ30 ቀናት ውስጥ ከዛ አልፍም ይላክላችኋል ያንን ሶስተኛውን ስቴፕ አለፋችሁ ማለት ቻናላችሁ ንጹህ ነው ማለት ነው ስለዚህ ወደ ሞኒታይዜሽን ከመግባታችሁ በፊት ምንድን ነው ማድረግ ያለባችሁ ቻናላችሁ ላይ ያሉ ነገሮችን በትክክል ማጽዳት ያስፈልጋል ችግሮች ካሉ ችግሮቹን መፍታት ያስፈልጋል ማለት ነው የሰው ቪዲዮዎችም ካሉ እነሱ ማስተካከል፣ ሄትፉል የሆኑ ነገሮች ካሉ ማስተካከል። ሁሉንም ነገር አስተካክላችሁ ስጨርሱ ነው ወደ አፕ ላይ ዩትዩብ ገብቶ ሪቪው ማድረግ ከጀመረ በኋላ ፕሮግረስ ማድረግ ከጀመረ በኋላ ጀስት ቪዲዮችሁን አይቶ ችግር አለበት ስለዚህ ለዩትዩብ ሞኒታይዜሽን ብቁ አይደላችሁ ነው የሚላችሁ። ስለዚህ መጀመሪያ ራሳችሁ ሪዩዝ ኮንተንቶች ካሉ ማስተካከል፣ ማጥፋት ምናምን ችግር ያለባቸው ቪዲዮዎችን ማስተካከል አስፈላጊ ነው ማለት ነው። ስለዚህ ሶስተኛው ስቴፕ ሪቪው ነው። ሪቪው ካለቀ ኢን ፕሮግረስ የሚለው ነገር ካበቃ በኋላ ዌልከም ቱ ዋይፒፒ ወይም ደግሞ ወደ ዩቲዩብ ፓርትነር ፕሮግራም እንኳን ደህና መጣችሁ ይላል። ከዛ በኋላ ቪዲዮዎቻችን ላይ የዶላር ምልክት ያበራልናል። በአረንጓዴ በቢጫ የበራበት ሰው ማስተካከል ይችላል ብያለሁ ማለት ነው። አድስ ወይም ደግሞ ኢንሊጂቢሊቲ ይለዋል በቂ አይደለም ስለሚል ያንን ራሱን ክሊክ በማድረግ ወደ ሂዩማን ሪቪው መግባት ይቻላል። ሰዎች ይመልከቱልኝና ይፍረዱኝ አይነት ነገር ነው ማለት ነው። በእንትን ሳይሆን በሮቦቱ ሳይሆን ሰዎች አይተው ይፍረዱልኝ ይሁልኝ አይነት ነገር ታመለክታላችሁ። ከዛ በኋላ ቢጫ ወደ አረንጓዴ ይቀየርላችኋል። ከዛ ወደ ዩትዩብ እንትን ሞኔታይዜሽን ያ ቪዲዮ ይቀየርላችኋል። ሁሉም ላይ ቢጫ ያበራል ማለት ግን አይደለም። ይህንን መታወቅ አለበት ማለት ነው። ሌላው ገንዘብ የምንሰራባቸው መንገዶች አሉ። ገንዘብ የምንሰራባቸው መንገዶች እንግዲህ ዋች ፔጅ አድስ ይባላለ ዋች ፔጅ አድስ ማለት ፐብሊክ ቪዲዮዎችን ስንለቅ ረጃጅም ቪዲዮዎችን ስንለቅ እነሱ ላይ በሚመጣው ማስታወቂያ ገንዘብ ይሰጠናል ዩትዩብ። እንግዲህ ገንዘብ የሚሰራበት መንገድ ይሄ ነው ማለት ነው። ሌላው ሾርት ፊድ አድስ ይባላል። አጭር ቪዲዮ ላይ የሚለቀቁ ማስታወቂያዎችም ገንዘብ ያስገኛሉ። ሌላው ሜምበርሺፕ ነው። እኛን የወደዱ ስራችንን ያደነቁ ሰዎች ሜምበርሺፕ ሜምበር ይሆናሉ ለቻናላችን። ስለዚህ ያ በመሆናቸው እኛ ገንዘብ እናገኛለን ማለት ነው። ሌላው ሱፐር ሱፐርቻ ሱፐር ስቲከር እና ሱፐር ታንክስ የሚባሉ አሉ። ቪዲዮዎቻችንን አይተው ሰዎች ለጊፍት ይሰጡናል ማለት ነው። ልክ ቲክቶክ ላይ የሚሰጠው ጊፍት ማለት በዩቲዩብ ሱፐር ታንክስ፣ ሱፐር ስቲከር ይባላል ማለት ነው። ቲክቶክ ላይ ሰዎች አንበሳ ወረድን እንደዚህ ነው ምናምን እንደሚሉት ልክ እንደዛ ብላችሁ ውሰዱት ማለት ነው። ሌላው ሾፒንግ የሚባል አለ። ብዙ ጊዜ ያልተለመደ ነገር ግን ብዙ ሰዎች ይሰሩበታል። ውጭ ያሉ ሰዎች ዩቲዩብን በመጠቀም ዩቲዩብ ላይ ሾፒንግ የሚል አለ ያንን በመጠቀም የተለያዩ እቃዎቻችሁን በመሸጥ ገንዘብ ማግኘት ይቻላል። ሌላው ከዚያም ዩቲዩብ ሞኔታይዝ ከሆነ በኋላ ምንድን ነው የምናደርገው? እንግዲህ ሞኔታይዝ ከሆነልን በኋላ 10 ዶላር እስከሚደርስ ድረስ ጠንክረን ቪዲዮዎችን እየለቀቅን ዶላር እንዲሰበስብ እናደርጋለን። ልክ 10 ዶላር ሲደርስ አድሰንስ የተባለው ድርጅት የእኛን ቬሪፊኬሽን ይፈልጋል ማለት ነው። እኛ ቬሪፋይ እንድናደርግ ይፈልጋል ማለት ነው። ከዛ በኋላ ቬሪፋይ ዩር አይደንቲቲ ይለናል። ስለዚህ ምንድን ነው የምናደርገው? ፓስፖርት ነው የምንጠቀመው ማለት ነው። ፓስፖርታችንን ተጠቅመን ምን እናረጋለን ቬሪፋይ እናደረጋለን ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለብን ሰዎች ያለብን ነገር ኢትዮጵያ ውስጥ ያላችሁ ሰዎች ናሽናል አይዲን በመጠቀም ቬሪፋይ ማድረግ ይቻላል የሚል የተሳሳተ ግንዛቤ በመያዝ ናሽናል አይዲያችሁን በማስገባት እስከ መጨረሻው ድረስ አድሰንሳችሁ እንዲዘጋ እያረጋችሁ ስለሆነ ይህንን ጥንቃቄ አድርጉ። ፓስፖርትና ፓስፖርት ብቻ ነው እስካሁን እየሰራ ያለው ኢትዮጵያ ውስጥ። ሌላ ሀገራት ያሉ እንደ ካናዳ፣ አሜሪካ የመሳሰሉ ሀገራት ያሉ ሰዎች የመንጃ ፍቃድ ራይ ድራይቪንግ ላይሰንስ ሬዚደንት ፐርሚት የሚባላለ የኑሮ ፍቃድ አይዲ ናሽናል አይዲ ማለት ነው። ሌላ ደግሞ እንደ ቴሌፎን ቢል የመሳሰሉ ነገሮችን ምን ያደርጋሉ ማለት ነው። እነሱን በመጠቀም ሞኔታይዜሽናቸውን አድሰንሳቸውን ቬሪፋይ ያደርጋሉ። ስለዚህ ኢትዮጵያ ውስጥ ያላችሁ ሰዎች ፓስፖርትና ፓስፖርት ብቻ የራሳችሁ ባይኖር ራሱ በሰው ፓስፖርት፣ በምታቁት ሰው ፓስፖርት አድሰንሳችሁን ሙሉ ነገር ግን መጨረሻ ላይ ባንክ አካውንት ስትጠየቁ የራሳችሁን ባንክ ማስገባት አትችሉም ማለት ነው። ይህም ማወቅ ያስፈልጋል። ፓስፖርት አድሰንስ ላይ የሞላችሁበት ሰውዬ ስም ብቻ ነው አካውንት ላይ መሙላት የሚቻለው። አድሰንሱም በሌላ ሰው ስም ፓስፖርት ወይም ደግሞ ባንክ አካውንቱም በሌላ ስም ብታደረግ ተበልተሃል ማለት ነው። ስለዚህ ጥንቃቄ አድርጉ። በተመሳሳይ ሰው ነው የሚሆነው። አድሰንስ ላይ ቬሪፋይ ያደረጋችሁበት ፓስፖርትና ባንክ አካውንቱ የአንድ ሰው መሆን አለበት። የተለያየ ሰው መሆን አይችልም። ይሄ መታወቅ አለበት ማለት ነው። እንግዲህ ከዛ በኋላ ምንድን ነው የሚሆነው ካላችሁ ጎግል ፖስታ ይልክልናል። ፖስታ ውስጥ ስድስት ዲጂት ቁጥሮች ይኖራሉ ማለት ነው። እነሱን ስንከፍት ቬሪፋይ የሚል ቦታ ተዘጋጅቶ ኦልሬዲ ጠብቆናል። አድሰንስ ላይ ያችን ስድስት ቁጥር ወስደን በጥንቃቄ እናስገባለን። ከዛ በኋላ ይከፈትልናል ማለት ነው። ነገር ግን ፒኑ እስኪመጣ ወይም ደግሞ ያ ስድስት ዲጂት ቁጥር እስኪመጣ ልንድረስ ከአድሰንስ እኛ ስራ መስራት አለብን። ያ ምንድን ነው ዩኤስ ታክስ ኢንፎ ሚባላለ። ዩኤስ ታክስ ኢንፎ። እንግዲህ ታክስ ይከፈላል። ዩቲዩብ ላይ ታክስ ክፍያ አለ። ያንን እንሞላለን ማለት ነው። እኛ እሱን እየሞላን እንጠብቀዋለን። ከዛ በኋላ ፖስታ ውስጥ ያለው ስድስት ዲጂት ሲመጣ በመሀል እናስገባለን ማለት ነው። እንግዲህ ከዛ በኋላ ምንድነው የሚሆነው? እነዚህ ነገር አድሰንስ ከተስተካከለ በኋላ እንዳልኳችሁ ዩቲዩብ አለ፣ አድሰንስ አለ። ጀስት ከዛ በኋላ የኛ አካውንት ነው የሚቀጥለው። ልክ አድሰንሱ ሲስተካከል ዩቲዩብ ፔመንት ኢንፎርሜሽን አቬለብል ብሎ አረንጓዴ ያበራበታል። የዛን ጊዜ ወስደህ ያንን ክሊክ አድርገህ ባንክ አካውንትን ማስገባት ነው። አሁንም ለጥንቃቄ ያክል ደግሜ የምናገረው ውድና የተከበራችሁ ኢትዮጵያውያን ከኢትዮጵያ ያላችሁ ሰዎች ጥንቃቄ አድርጉ። ፓስፖርታችሁን ብቻ ተጠቀሙ። ባይኖራችሁ እንኳን የጓደኛችሁን ተጠቀሙ። ነገር ግን ያ ፓስፖርት ባለቤት የዩትዩብ ገንዘብ ተቀባይም እሱ ነው የሚሆነው ማለት ነው። ይህንን ማወቅ ያስፈልጋል። ከዛ እንግዲህ ይህንን ካልን በኋላ የመጨረሻ የሚሆነው የዶላር ምልክት ቢጫ ሲሆን ወይም ደግሞ እንግዲህ ሞኔታይዝድ ከሆን በኋላ ቪዲዮዎችን ውስጥ ገብተን ኮንተንት ውስጥ ገብተን እንዳለ ቪዲዮዎችን ቼክ ስናደረግ ሙሉ ቼክ ስናደረግ፣ አንዳንዱ ላይ ቢጫ ቢጫ ሊቀመጥ ይችላል። እንደነገርኳችሁ የዛን ጊዜ ምንድን ነው የምታደርጉት? ያንን ቪዲዮ ራሱ ጋር ሄዳችሁ ዶላር ምልክቱ ጋር ክሊክ ስታደርጓት ሪቪው የሚል ይመጣላችኋል። ከላይ ሪቪው የሚለውን ስትለኩ ወደ ሞኔታይዜሽን ይወስዳችኋል። ሞኔታይዜሽን የምትላለች እሷን ክሊክ ስታደርጉ ሂዩማን ሪቪው ይላችኋል። ስለዚህ በሰው ይታይልኝ የሚል አለ። ስለዚህ በሰው ይታይልኝ ከሚለው ከፍ ብሎ አንድ ቦክስ ነገር አለች። ደጋግሜ ሁለት ሶስት ጊዜ ይህንን ቪዲዮ አይቸዋለሁ። ስለዚህ ብዬ ስህተት አለ ብዬ አምናለሁ። የራሴ ቪዲዮ ነው ብቁ ነው ብቁ ነው ለሞኔታይዜሽን፣ ነገር ግን ሞኔታይዜሽኑ አልበራም የምትለዋን ነገር ባይዲፎልት ተስማምታችሁ ክሊክ ማድረግ ነው። ከዛ ሪቪው ስትሉት ትንሽ ቆይቶ ወይ የተወሰነ ሰዓታት አንድ ቀንም ሊሆን ይችላል ሜቢ፣ በአብዛኛው ሶስት ሰዓት አራት ሰዓትም ሊሆን ይችላል ከአንድ ሰዓት በታችም ሊሆን ይችላል። ቀጥታ ዩትዩብ ዶላር ምልክቷ ከቢጫ ወደ አረንጓዴ ትቀየርላችኋለች ማለት ነው። ስለዚህ ይሄን ይመስላል። ዛሬ በዩቲዩብ ሞኔታይዜሽን ኢሊጂቢሊቲ ዩቲዩብ ሞኔታይዝ የማስደርገውን መንገድ ምናምን አድሰንስንም ነካክተናል በቀጣይ ምን ይሰራ የሚለውን ነገር ኮሜንት ላይ ማስቀመጥ ይቻላል። ይሄን ይመስላል። እስካሁን ለነበረን ለመጣችሁ ሰዎች አመሰግናለሁ። ቴሌግራም ላይ ተቀላቀሉ፣ ኢኮዌቨር ኦፊሻል ላይ ተቀላቀሉ። ጥያቄዎች ካላችሁ በውስጥ ጠይቁ። ሞኒታይዝድ የሆናችሁ ሰዎችም ደግሞ አድሰንስ እንዲሞላላችሁ የምትፈልጉ አግዙ ማለት ይቻላል። መተባበር እንችላለን። ጉድ ባይ ማለት ነው። አመሰግናለሁ።